ሰላም ጤና ይስጥልኝ፣ እንደምናላችሁ ወደ ቻናሌ ተከታታዮች። እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይህንን የመሰለ በድስት የጋገርኩትን ቆንጆ የድፎ ዳቦ አሰራር እናሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክ እና ሼር እያደርጋችሁ አብራችሁ ሆኑ። ወደ አሰራሩ እንሄዳለን። እዚህ ጋር ጎድጎድ ያለ እቃ አዘጋጅቻለሁ። ለብ ያለ ውሃ እናደርጋለን። ለብ ያለ ውሃ ተጠቅሜ ያለው ከዛ ስኳር እንደ ስኳር እኔ አንድ የሾርባ ማንኪያና ግማሽ እጠቀማለሁ። መጠኑ ሁሉ ግልጽ እያደረኩላችሁ እሄዳለሁ። አንድ ኪሎ ዱቄት ነው የምጠቀመው። ከዚያ እርሾ አንድ የሻይ ማንኪያ እርሾ። እርሾውንና ስኳሩን በደንብ አድርገን እናዋህደዋለን። እንደዚህ ቀላቀልሁት። ከዛ ክድና አርጌ ለአምስት ደቂቃ የሚሆን አቆየዋለሁ። በጣም ቀላል ነው፣ ግን ደግሞ እንደዚህ በመጥበሻ በድስት በምትፈልጉት ጋግራችሁ መጠቀም የምትችሉት በጣም ቀላል የድፎ ዳቦ አሰራር ነው ለዛሬ እያሳየኋችሁ ያለሁት። ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ታግዙኛላችሁ ማለት ነው። እንግዲህ ይሄ ከአምስት ደቂቃ በኋላ እንደዚህ ኩፍ ብሎልኛል እርሾ ማለት ነው። ከዚያ ሌሎችን ግብዓቶች ላሳያችሁ። ጨው እንደ ፍላጎታችን ነው እኛ እንደምንፈልገው። እኔ አንድ ሻይ ማንኪያ ጨው ተጠቅም ያለው ዘይት አራት የሾርባ ማንኪያ ዘይት እጠቀማለሁ ለአንድ ኪሎ ዱቄት ነው እየነገርኳችሁ ያለሁት። እናንተ ግን እንደምትፈልጉት ነው። በተለይ ስኳር እና ጨው እንደምትፈልጉት ማድረግ ትችላላችሁ፣ ወይም አለመጨመርም ማለት ነው፣ እንደ ጤናችሁ። በደንብ አድርጌ ቀላቀሩት። ከዛ በመቀጠል ዱቄቱን እዚህ ጋር አዘጋጀቻለሁ ያለው ዱቄቱ ላይ የዳቦ ቅመም አንድ ሻይ ማንኪያ የዳቦ ቅመም። እንግዲህ ከዚህ በፊት ሰርቼ የላችኋለሁ። ጥቁር አዝሙዱን ትንሽ አመሳ አድርጌ ከዛ በእጄ እንደዚህ አሸት አድርገዋለሁ። ትንሽ አመሳ ስናደርገው የበለጠ ጣዕሙ እንዲወጣ ያደርግልናል። ዱቄቱን፣ የዳቦ ቅመሙንና ጥቁር አዝሙዱን እንደዚህ በደንብ አድርጌ ቀላቀልኩት። ያው እንደዚህ በደንብ አድርገን እንቀላቅለዋለን። በጣም ቀላል ነው። ላይክ እያደረጋችሁ ቪዲዮን ተመልከቱ። ሰብስክራይብ ስታደርጉ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁእና ሰብስክራይብ ያደርጋችሁ ተቀላቀሉኝ። ከዚያ የበጠበጥነውን እርሾ ስኳሩን፣ ዘይቱን፣ ጨውን እንጨምራለን። ትንሽ ውሃ ጨምራለሁ አንድ ኩባያ፣ ግን ውሃውን በራሳችሁ ነው የምትወስኑት፣ እያቦካችሁ የምታዩት ይሆናል። ከዚያ በኋላ በደንብ አድርጌ የቀላቅለውና አቦከዋለሁ በደንብ እናሸዋለን። እንግዲህ ከዚህ በፊት የጠየቃችሁኝ ያው ይሄንን ኤዲት አድርጌ ጨርሽው ስለነበር ነው የለቀኩላችሁ። በቀጣይ የዳቦ ቆሎ አሰራርን ይዤላችሁ እቀርባለሁ። እንደዚህ በደንብ አድርጌ ቆንጆ አድርጌ አሸዋለሁ። በጣም ድርቅ ያላለ ሊጥ እና ደግሞ ቀጭን ያልሆነ መካከለኛ ሊጥ ነው የምናወካው እና የምናዘጋጀው። ብዙም ድርቅ ያለ አይደለም፣ ቀጭንም አይደለም። ቆንጆ አድርጌ እንደዚህ አቡክቼ ካዘጋጀ በኋላ ክድ ነው እና ኮፍ እንዲል አደርጋለሁ። ይኸው እንግዲህ እንደዚህ ኮፍ ብሎልኛል። በደንብ ኮፍ ሲል እንመልሰዋለን። ሁለተኛ በኦቨን አልጋግርም ነው የምትሉት። በጣም ነው የሚጣፍጠው ኦቨን ኖራችሁም አልኖራችሁም ከፈለጋችሁ መጥበሻ ካላችሁ በቂ ነው። እዚ ጋር ንጹህ ኮባ አለኝ። ንጹህ ኮባ በጨርቅ ወይም አጥባችሁ ኮባውን ካዘጋጃችሁ በኋላ ድስቱ ላይ ልክ ፓትራ ላይ እንደምንጋግረው ማንጠፍ ነው ኮባውን። ከዚያ ሊጡን እናደርጋለን። የኔ ትንሽ ወፈር ያለ ድስት ነው፣ ግን እሳቱን በጣም ከቀነሳችሁት ስስ ቢሆንም ቆንጆ አድርጎ ያበስልላችኋል ወይም መጥበሻ ካላችሁም፣ በመጥበሻ መጋገር ትችላላችሁ። ስለዚህ ዛሬ ኦቨንን አልጠቀምም። ወደፊት ራሱ መጠቀም አልመስለኝም፣ በጣም ስለሚጣፍጥ እውነት ለመናገር። በዚያ ላይ ቀላል ነው። ከዚያ በደንብ አድርገን ስስና ወፍራም እንዳይኖረው አድርገን ሊጡን በደንብ ከተፈጠፍነው በኋላ ከዛ ኮባውን እንደዚህ መለስ መለስ አድርገን እንደዚህ ሽፍን አድርገን ኩፍ እንዲል እንደገና እናስቀምጠዋለን። እሳት ላይ ሳንጥድ እዚሁ ላይ እንደሆነ ኩፍ እንዲል እናደርጋለን። ድስቱ ላይ ማለት ነው። እዩት፣ ቢያንስ ሀያ ደቂቃ የሚሆን አቆይቸዋለሁ ሳልጋግረው ማለት ነው። ከዚያ በኋላ እዩት፣ እንዴት ንፍት ብሏል ወደ ላይ። ቅድም አይታችሁታል። አሁን ደግሞ እንደዚህ ኩፍ ሲል ነው ወደ ላይ ኩፍ ሲል። ከዚያ በኋላ ክድን እናደርገውና እንጥደዋለን በቻልኩት መጠን ግልጽ ያደርኩላችሁ መስሎኛል። እዩት ከዚያ በኋላ ጥደ ነው አርባ አምስት ደቂቃ የሚሆን ፈጅቶብኛል እኔ። መብሰሉን የምናውቀው ግን እዩት አንዱን ኮባ ከላይ እንደዚህ ታነሱትና ላሳያችሁ ቀረብ አድርጌ እንደዚህ መጠጥ ሲል ከላይ መጠጥ ሲል ውስጡ በደንብ ስለበሰለ ነው። ሊጡ ከላይ መጠጥ ሲልልን ሌላ ኮባ እንደዚህ እንደርብና በኋላ ደግሞ ከስር እንዳያርብን ማለት ነው እንገለብጠዋለን። እንዳያቃጥለን ጨርቅ መያዝ ይኖርብናል። ከዚያ እንደዚህ ገለበጥኩት። የታችኛውን አርባ አምስት ደቂቃ የላይኛውን ደግሞ አሁን የገለበጥኩትን ደግሞ አርባ ደቂቃ የሚሆን አብስዩዋለሁ። ከዚያ ሁለቱንም በደንብ አድርገን ከላይም ከታችም ቆንጆ ሆነ ከበሰለልን በኋላ እናንተ ግን እንደ እሳታችሁ ነው። በከሰል ሊሆን ይችላል፣ ስቶፋችሁ ሌላ አይነት ሊሆን ይችላል። እሳቱን ቀንሳችሁ ማብሰል ብቻ ነው። በጣም ዝቅ ያለ ሙቀት መሆን አለበት። ከዚያ በኋላ እዩት የውስጠኛውን በስሎልኛል። ከስር ያለውም አሁን ደግሞ እናወጣውና ላሳያችሁ። እንደዚህ የሚያምር ድፎ ዳቦ ሆኖልኛል። በእውነት ውስጡ ራሱ በጣም ቆንጆ ሆኖ ነው የበሰለው። ቆርሼ አሳያችኋለሁ። መልኩ እንግዲህ እንደምታዩት ነው። ስታበስሉ ብቻ እሳቱን ዝቅ ታደረጉትና ከዛ ልክ ከላይ ምጥጥ ሲል ስትገለብጡ ልትገለብጡ ሲሆን ትንሽ ጨመር ታደርጋላችሁ፣ ሙቀቱን ሰበከት እንዲኖረው ማለት ነው። እንደዚህ እንግዲህ ቆንጆ ሆኖ ደርሶልኛል። ይሄ አሁን በድስት ያበሰልኩት ይመስላል? በጣም ነው ያስገርመኝ እኔ ለራሴ። ጣዕሙንማ ተውዝ በጣም ሁሉ ነገር የተስተካከለ ሆኖልኛል። እስቲ ልቁረሰውና ደግሞ ውስጡን እንዴት እንደበሰለ ላሳያችሁ፣ እዩት እንደዚህ ቆንጆ ድፎ ዳቦን በድስት መጋገር ማለት ድንቅ ነው። በጣም ነው የሚጣፍጠው። ላይክ እያደረጋችሁ ከዛን ቆራርሰዋለን። ግን ያው ሲቀዘቅዝ ነው መቁረስ። በደንብ ቅዝቅዝ ሲል ስትቆርሱት ቆንጆ ይሆንላቸዋል። ተመልከቱ። እንደዚህ ያለን ዳቦን በድስት ጋግሬ ያለሁ እንግዲህ ዛሬ ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን የመሰለ ቆንጆና የሚጣፍጥ የሚያምር በድስት የተጋገረ ድፎ ዳቦ ነበር። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው